ከባህር ዳር ከተማ በቅርብ ርቀት የሚገኙት መራዊና ይስማላ ጊዮርጊስ ተከታታይ ውጊያዎችን አስተናግደዋል። በሌሎች የጎጃም ቀጠናዎችም ከባድ አውደ ውጊያ ውሏል። በአገዛዝ ጦር ወታደራዊ ካምፖችና የተመረጡ ወታደራዊ ኢላማዎች ላይ ጥቃት ተፈጽመዋል። በሌላ በኩል ለወላጆች የጥንቃቄ መልእክት አስተላልፈዋል። የአውደ ውጊያው መረጃውና የጥንቃቄ መልእክቱን በዝርዝር ይዘናል። የድሮን ጥቃት ተፈጽሞብናል። የፕሪቶሪያ ስምምነት በኢትዮጵያ መንግስት ተጥሷል። ይህንን ክስ ያሰማው ህዋት ነው። በሌላ በኩል የህወሓት ወታደራዊ መሪዎች አስቸኳይ ስብሰባ ተቀምጠዋል። በአስቸኳይ ስብሰባው ወታደራዊ ውሳኔዎችና አዳዲስ ግዳጆች ይጠበቃሉ። ለመሆኑ በትግራይ ምን እየሆነ ነው ስንል መረጃዎችን ፈትሸናል። ዝርዝር መረጃው ተሰናድተዋል። የኢትዮጵያን ዳር ድንበር የመጠበቅ ሀገራዊ ተልዕኮ የነበረበት መከላከያ ሰራዊቱ በህዝብ ላይ ጦርነት ከፍቶ በከተሞች እየተዋጋ በሚገኝበት በዚህ ጊዜ ከሱዳን ወደ ቤንሻንጉል ጉምዝ ማንነታቸው ያልታወቁ ታጣቂዎች በተከታታይ ቀናት በመግባት ላይ ስለመሆናቸው ተሰምተዋል። እኒህ የውጭ ታጣቂዎች እንዴት በቤንሻን ጉል ጉም ስታዩ ለሚለው ዜናችን ምንጮቹን ዋቢ አድርጎ ምላሹን ይዘዋል። የአማራ ፋኖ ትግል ከጀመረ ወዲህ ከአዲስ አበባ ፖሊስ ኮሚሽን ብቻ 927 የአማራ ተወላጅ የፖሊስ አባላት ከስራ ገበታቸው ተፈናቅለዋል። በርካቶች መሳሪያቸውን እንዲያወርዱ ተደርጎ ከስራ ተንሳፈዋል። ቁጥራቸው በውል ያልታወቁት ደግሞ ከስምሪት ቀጠና ላይ አሊያም በመኖሪያ ቤታቸው ታፍነው ተወስደዋል። ይህም ሌላኛው መረጃችን ነው። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። ከባድ አውደ ውጊያ ሲውል ውጊያው በፋኖ ኃይሎችና በአገዛዝ ጦር ለሰዓታት የዘለቀና ና በከባድ መሳሪያዎች የታጀበ እንደነበር ተሰምቷል። አፋብካ ቴዎድሮስ እዝ ዛሬ ጥቅምት 28 በጎጃም አዊ ዞን ከሸዋ እስከ አዲስ ቅዳም ከተማ የጦር ሜዳ ውሎ ድል ቀንቶት እንደዋለ በግንባር መረጃው አስታውቋል። በአውደ ውጊያው ወታደራዊ መገናኛ ጨምሮ በርካታ የነፍስ ወከፍ መሳሪያዎችንና ተተኳሾችን በምርኮ ገቢ ማድረጉን በግንባር መረጃው ላይ አመላክተዋል። በእዙ ውስጥ ከፍተኛ የውጊያ ልምድ ያለው ሶስተኛ አገው ምድር ክፍለ ጦር ኤፍሬ ማጥና ፎ ብርጌድ እና የክፍለ ጦሩ ተወርዋሪ ኃይል በመሩት በዚህ ውጊያ ለከበባ የመጣው የብልጽግና ሰራዊት የውጊያ እቅዱ መክኖበት በፋኖ መልሶ ማጥቃት ክፉኛ መመታቱን አስታውቋል። ከትምህርት ባለድርሻ አካላት ጋር ልናደርግ ያሰብነውን ውይይት ለማስተጓጎል የመጣውን የአገዛዙ ጦር ከበባ በመስበር በከፈትነው መልሶ ማጥቃት አድጓሚ ተራራ እስከ አሸዋ ተዘርግቶ የነበረውን የብልጽግና ጦር ጋር ለሰዓታት የዘለቀ ውጊያ በማድረግ ድል ቀንቶናል ያሉት የፋኖ ኃይሎች በአውደ ውጊያው የአርማ ብተን አዛዡን እስከነ ዲሽቃ ተኳሹ ጨምሮ ሀያ ሁለት ሞት ከሀያ ዘጠኝ በላይ ደግሞ ቁስለኛ ማድረግ መቻላቸውን በግንባር መረጃው ላይ ተመላክተዋል። ቁሳዊ ምርኮን በተመለከተም ሀያ ሶስት የነፍሰ ወከፍ መሳሪያ አንድ የጦር ሜዳ መገናኛ ሬዲዮ፣ አምስት የእጅ ቦምብና ሶስት መቶ ሀያ ስምንት የክላሽ ተተኳሽ ገቢ ማድረግ መቻሉን አፋብሀ ቴድሮስ እዝ በግንባር መረጃው ላይ ገልጸዋል። አዲስ ቅዳም ከተማና በዙሪያው የሚካሄዱ ውጊያዎች ተከታታይነት ያላቸው ሲሆን ባለፉት አስር ቀናት ውስጥ ይሄኛው የአካባቢው ውጊያ ለሶስተኛ ጊዜ የተካሄደ መሆኑም ታውቋል። በተመሳሳይ ከባህር ዳር ከተማ በቅርብ ርቀት የሚገኙት መራዊና ይስማላ ጊዮርጊስ በመግባት የፋኖ ኃይሎች በወታደራዊ ካምፖች ላይ ጥቃት ማድረሳቸውን አፋብሃ በግንባር መረጃው አስታውቋል። በቀጠናው የፋኖ ኃይሎች የሚያደርሱት ተደጋጋሚ ጉዳት ለከፍተኛ ሰብአዊና ቁሳዊ ኪሳራዎች የተጋለጠው የብልጽግና አገዛዝ በዛሬው ዕለት በቲሊሊ ከተማ የመከላከያ አርማብተናና ሚሊሻ የጸጥታ ጉዳዮች ግምገማ ሲያደርግ መዋሉ ተሰምተዋል። ወቅታዊ የጸጥታ ሁኔታውን አስመልክቶ በተደረገው ግምገማ በከተሞች ለፋኖ የመረጃ ምንጭ ይሆናሉ የተባሉ ወጣቶችን ማፈንን ጨምሮ የግዳጅ ወታደራዊ አፈሳዎች ሊኖሩ እንደሚችሉ ተጠቁመዋል። የፋኖ ኃይሎች በበኩላቸው ያለፈውን የጥፋት ዘ ለመን ለመድገም ቲሊሊ ከተማ ላይ ወጣቱን ለማፈን የሚደረገው እንቅስቃሴ የቲሊሊና አካባቢ ማህበረሰብ ራሱንና ልጆቹን ከጥቃት ሊከላከል ይገባል ሲሉ መልእክታቸውን አስተላልፈዋል። በከተሞች አካባቢ ያለው መላው ሕዝባችን ልጆቹንና አካባቢውን በጥንቃቄ እንዲከታተል አስፈላጊውን ጥንቃቄ ያደርግ ዘንድ መልእክታችን ይድረስ ሲሉ አክለዋል። የህወሓት ወታደራዊ መሪዎች አስቸኳይ ስብሰባ ተቀምጠዋል። የህወሓት ወታደራዊ መሪዎች ዛሬ ከረፋድ ጀምሮ አስቸኳይ ስብሰባ መቀመጣቸውን ከመቀሌ የወጡ መረጃዎች ጠቁመዋል። ህወሓት ይህንን ስብሰባ በወታደራዊ መሪዎች በኩል እያካሄደ በጎን የድሮን ጥቃት ተፈጽሞብናል፣ የፕሪቶሪያ ስምምነት በኢትዮጵያ መንግስት ተጥሷል ሲል በመግለጫ ከሷል። የኢትዮጵያ መንግስት የትግራይ ህዝብ ሞትና ስቃይን የመመኘት ፍላጎቱ የፕሪቶሪያ ስምምነትን በግልጽ ጥሷል ሲል የሚከሰው የድርጅቱ መግለጫ ትናንት ጥቅምት 27 በኢትዮጵያ ሰዓት አቆጣጠር ከሌሊቱ 8 ሰዓት የተፈጸመውን የድሮን ጥቃት በክልሉ ወሰን የተፈጸመ ነው በሚል ወንጅለዋል። ይህ መግለጫ በወጣበት በዛሬለት ደግሞ የወታደራዊ ኮር አብላጭ አመራሮች በመቀሌ ከተማ አስቸኳይ ስብሰባ ተቀምጠዋል ያሉት ምንጮች ከመቀሌው ስብሰባ በተጨማሪ የደቡብ ግንባር ከፍተኛ ኮማንደሮች ስብሰባ ላይ እንደሚገኙ ጠቁመዋል። ህዋት ደቡብ ግንባር ብሎ የሚጠራው የራያ ወረዳዎችን ሲሆን የራያ ቆላማ ወረዳዎች ከአፋር ጋር እንደሚዋሰኑ ይታወቃል። የህዋት ታጣቂዎች በአፋር ክልል ገብተው ከፈጸሙ ጥቃት በኋላ ታጣቂ ቡድኑ ወደ ወሰን አካባቢዎች ስበው የማጠናከር ስራ ላይ እንዳሉ በወታደራዊ መረጃው ላይ ተመላክተዋል። በዚህ ቀጠና የነበረው ወታደራዊ ስምሪት ሁለት ዓላማ ይዞ እንደቆየ ይታወሳል። አንደኛው ዓላማ የራያ ወረዳዎችን በጦር ወረራ እንደያዙ ለመቆየትና የመከላከያ ወረዳውን ወይንም በፈርዞኑን ወደ ሰሜን ወሎ ቀጠናዎች ማሻገር ሲሆን ከፍተኛው ዓላማ በራያ ቆላማ ስፍራዎች የአፋር ተዋሳኝ ቦታዎችን ጥሶ በመግባት የትግራይ ሰላም ኃይሎች ወይም የነፃ መሬት ተፋላሚዎችን የማጥቃት ፍላጎት እንደነበር ይህም ከሰሞኑ እንደተሞከረ በመረጃው ላይ ተመላክተዋል። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በበኩሉ የእኛ ሰራዊት ወደ አፋር ክልል ጭራሽ አልገባም፣ ሐሰት ነው የሚል ማስተባበያ ካወጣ በኋላ ጀነራል ወልደ ጊዮርጊስ የተባሉ የታጣቂ ቡድኑ አመራር በአፋር ክልል ቶንሳ መጋለ በተባለ ቦታ ሰራዊቱን ሲያወያዩ የሚያሳይ ምስል መውጣቱን ተከትሎ ጊዜያዊ አስተዳደሩ በእንግሊዝኛ ባወጣው መግለጫ ላይ የተወሰነው የሰራዊታችን ክፍል ወደ አፋር ቶንሳ ዘልቆ የገባው ከነዋሪው ጋር ለመወያየት ነበር ሲል ከአማርኛና ትግረኛ ቋንቋ መግለጫው ጋር የሚቃረን መልእክት አስተላል አልፈዋል። ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው የህወሓት ተፋላሚ ቡድን የሚመሩት ጀኔራል በየነ ገብረ እግዚአብሔር ባለፈው ነሐሴ ወር ላይ ለቢቢሲ ትግረኛ በሰጡት ማብራሪያ ይህንን ብለው ነበር። እናጠፋቸዋለን እያሉ እየፎከሩብን ነው። ማን እንደሚያጠፋ እናያለን። ጄኔራል ፍስሃ ማንጁስ እናሳያቸዋለን ብሎ ፎክሮብናል። እኔም አሳያለሁ ብዬ ፎክሬበታለሁ ማለታቸውን የሚያስታውሱ የጉዳዩ ተከታታዮች ባለፉት ሁለት ቀናት በአፋር የተፈጠረው ግጭት የሚጠበቅ ነው ይላሉ። በዛሬው ዕለትም የህወሓት ታጣቂ ወታደራዊ አመራሮች አስቸኳይ ስብሰባ ከዚህ ጋር የተገናኘ እንደሚሆን ተጠቁመዋል። እንደ ወታደራዊ መረጃዎች የህወሓት በርከት ያሉ ታጣቂዎች በራያ ስድስቱ ወረዳዎች ይገኛሉ። ዋና ዋና አደረጃጀቶቹም አርሚ 43፣ አርሚ 24ና አርሚ 26 እንደሆኑ ተጠቁመዋል። የግንባሩ ዋና አዛዥ ማይጫው ከተማ እንደሆነ የጠቆሙት ምንጮች ይህን ቀጠና ኮሎኔል ሀጎስ ገብሬና ኮሎኔል ጸጉ የሚባሉ የህወሓት ወታደራዊ አመራሮች ከጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዴድ ትእዛዝ በመቀበል እንደሚመሩት ገልጸዋል። አርሚዎቹ በራያ አላማጣ፣ ራያ ጭርጭር፣ ራያ ባላ፣ በኮረም ወፍላና ዛታ ወረዳዎች እንደሰፈሩ መረጃው ያሳያል። በተመሳሳይ ከመቀሌ በስተ ምስራቅ 96 ኪሎ ሜትር ርቀት በርከት ያሉ የህወሓት ታጣቂዎች የሰፈሩ ሲሆን ከዚህ ቀጠና በ14 ኪሎ ሜትር ላይ በምትገኘው የአፋሯ ለአኮራ አቅራቤ ይገኙ የነበሩ የትግራይ ሰላም ኃይሎች ወታደራዊ ካምፖች መፍረሳቸው ታውቋል። የዛሬው የህወሓት ወታደራዊ አመራሮች አስቸኳይ ስብሰባ በመቀሌና በማይጨው ሲካሄድ ዋና ትኩረቱ የሰሞኑን የአፋር ውጊያ መገምገምና በቀጣይ ወታደራዊ ዘመቻ ላይ ሊሆን እንደሚችል ነው የተጠቆመው። ቀጣይ እርምጃቸው በራያ አካባቢ የሚኖረው የአማራ ተወላጅ የቀረው የግል ትጥቅ ካለው ትጥቁ እንዲገፈፍ የነፃ መሬት ተፋላሚዎችና የጌታቸው ረዳ ደጋፊ ይሆናሉ የሚባሉ የታጠቁ ና ያልታጠቁ ሰዎች በተገኙበት እርምጃ እንዲወሰድባቸው ያለመ እንደሚሆን ይጠበቃል የሚሉት ምንጮች የማይገመት ጥቃት ሊያጋጥም እንደሚችል ስለሚችል ስጋታቸውን አመላክተዋል። ህዋት ሰፊ ዝግጅት ባደረገበት በቀጣዩ ጦርነት ታጣቂ ቡድኑና ዓለም አቀፍ ግንኙነቱን የሚመሩ ከሲቪልና ከወታደራዊ አዛዦች ያቋቋመ ሲሆን ታጣቂ ቡድኑን እንደ ደርግ በኮሚቴ እንደሚመራው መረጃዎች ያሳያሉ። በአሁኑ ሰዓት የህወት ወታደራዊ ኃይል ጭንቅላት ናቸው የሚባሉት ቁልፍ ሰዎች የጊዜያዊ አስተዳደሩ ፕሬዚዳንት ሌተር ጀነራል ታደሰ ወረደን ጨምሮ፣ ሌተር ጀነራል ፍሳ ማንጁስ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግበይ ኃይሌ፣ ብርጋዴር ጀነራል ማሾ በየነ፣ ብርጋዴር ጀነራል ኃይለ ላስ መሆናቸውን መረጃዎች ያሳያሉ። ወታደራዊና የፖለቲካ ክንፍ በሚል የተደራጀው የህዋት አመራር በድርጅትና በጊዜ አስተዳደሩ በኩል ያሉ አቅሞችን በሙሉ ለጦርነቱ ለመጠቀም ዝግጅት ላይ መሆኑን በተደጋጋሚ መዘገባችን ይታወሳል። ወደ አፋር በኩልም ሆነ በሌላ የስጋት ቀጠና ጦርነት በማንኛውም ጊዜና ሁኔታ ሊጀመር እንደሚችል የሚጠቁሙት ምንጮች የአማራ ህዝብ ታሪካዊ ርስቶችን አሳልፈው ላለመስጠት የራሱን ቅድመ ዝግጅት ማድረግ እንዳለበት አሳስበዋል። ከሱዳን ወደ ቤንሻንጉል ጉምዝ ማንነታቸው ያልታወቁ ታጣቂዎች በተከታታይ ቀናት በመግባት ላይ መሆናቸው ተጠቆመ። መነሻቸውን ከሱዳን ያደረጉ ማንነታቸው ያልታወቁ ታጣቂዎች ወደ ቤንሻንጉል ጉምዝ መግባት የጀመሩት ባለፈው ሳምንት ነው የሚሉት የአካባቢው ምንጮች ከሰሞኑ ቁጥራቸው እየጨመረ እንደመጣና ከማሻዞን ውስጥ ሰርገው እንደገቡ ገልጸዋል። ከዚህ ቀደም ከሱዳኗ ብሉ ናይል ግዛት ተነስተው ይገቡ የነበሩት ታጣቂዎች የጉምዝ ነጻ አውጪ የሚባሉት የነበረ ሲሆን ከሰሞኑ ከሱዳን ወደ ቤንሻንጉል የሚገቡት ግን የተለዩ መሆናቸውን፣ ቁጥራቸውም እየጨመረ መሆኑን ነው ምንጮች የጠቆሙት። የቤንሻንጉል ሕዝብ ነጻነት ንቅናቄ መሪ የነበረው አብዱል ዋሃብ መሃድ በአሶሳ ከሚገኝ እስር ቤት ከሶስት ዓመታት በፊት አምልጦ ወደ ሱዳን ከገባ በኋላ በመተከል በኩል ታጣቂዎችን አደራጅቶ በመላክ የሚታወቅ ቢሆንም እነዚህኞቹ ታጣቂዎች በዜግነት ኢትዮጵያዊ እንዳልሆኑ ያስተዋሉት ምንጮች እስካሁን በቀጠናው የፈጸሙት ጥቃት ባይኖርም ከነ ተሟላ ትጥቅ ድንበር ጥሰው መግባታቸውን ገልጸዋል። ከሱዳን ወታደራዊ ስልጠና ወስደው ወደ መተከል ዞን በመግባት ጥቃት የሚሰነዝሩት የታጠቁ ኃይሎች በሶስት የተለያየ መዋቅር እንደሚንቀሳቀሱ ይታወቃል። ከሶስቱ የታጠቁ ኃይሎች መካከል የኦሮሞ ነጻነት ሰራዊት፣ የጉምዝ ታጣቂ እንዲሁም የቤኒሻንጉል ህዝብ ነጻ አውጪ ንቅናቄ ታጣቂዎች ዋነኞቹ ናቸው። መነሻቸውን ከሱዳን ብሉናይል ግዛት አድርገው ይገቡ የነበረ ቢሆንም ከእነዚህኞቹ የተለዩ የውጭ ዜጎች በካማሻ በኩል ወደ ኢትዮጵያ መግባታቸው ተሰምተዋል። የኢትዮጵያን ዳር ድንበር የመጠበቅ ሀገራዊ ተልኩ የነበረበት መከላከያ ሰራዊቱ በህዝብ ላይ ጦርነት ከፍቶ በከተሞች እየተዋጋ በሚገኝበት በዚህ ጊዜ የውጭ ታጣቂዎች ያለከልካይ በቀላሉ ድንበር በመጣስ ላይ ይገኛሉ። ታጣቂዎቹ እስላማዊ አለባበስ የለበሱ ናቸው የሚሉት የመረጃው ምንጮች አለባበሳቸው፣ ሳይሆን ችግሩ ከነትጥቃቸው ድንበር ጥሰው መግባታቸው ነው ብለዋል። ከቤንሻንጉል ጉሙዝ ክልል 26 ቀበሌዎች ወደ ራሱ ወሰን የጠቀለለው ኦህዴድ ብልጽግና ከደቡብ ሱዳንና ሱዳን ጋር የሚያዋስኑትን ቀጠናዎች በእጁ ያስገባ ሲሆን በድንበር በኩል ያለውን ጥሰት ግን ከራሱ ጥቅም አኳያ ማስከበር ተስኖታል፣ ያሉት ምንጮች በተለይ ማኮሞ ልዩ ወረዳና ባምቢስ በተባሉ ወረዳዎች ሳይቀር ከሱዳን የገቡ ታጣቂዎች ሲንቀሳቀሱ መታየቱን ለተባባሪ ዘጋቢዎቻችን አስረድተዋል። ከሱዳን ወደ ቤንሻንጉል ጉምዝ የሚገቡ አብዛኞቹ ታጣቂ ኃይሎች የወታደራዊ ቁሳቁስ የስልጠናና የገንዘብ ድጋፍ ከግብጽ መንግስት የሚያገኙ ስለመሆናቸው መረጃዎች ያመላክታሉ። ግብጽ በዋናነት በሱዳን ቢሮ ለከፈቱት ታጣቂዎች በገንዘብ በወታደራዊ ቁሳቁስና ስልጠና እንዲሁም በመረጃና ደህንነት ዘርፍ ድጋፍ ማድረጓን ቀጥላለች። ከሰሞኑ የገቡት የውጭ ታጣቂዎች ይህንን ተልኮ ይዘው የገቡ ይሆን አይሁን ግን የተረጋገጠ ነገር የለም። የተረጋገጠው ሀቅ የአብይ አህመዱ አገዛዝ የኢትዮጵያን ተጋላጭነት በከፋ ሁኔታ መጨመሩ ነው። በመጨረሻም በአዲስ አበባ የአማራ ተወላጅ የፌዴራልና የአዲስ አበባ ፖሊስ አመራርና አባላት ከስራ ማፈናቀልና አፈና ተባብሶ መቀጠሉ ተሰማ። አዲስ አበባ የአማራ ተወላጅ የሆኑ የፌዴራል ፖሊስና የአዲስ አበባ ከተማ አስተዳደር ፖሊስ አመራርና አባላት ከስራ ገብታቸው ማፈናቀል፣ ትጥቅ ማስወረድና አልፎም አፈና መፈጸም ተባብሶ መቀጠሉን ምንጮች ለጣቢያችን ያደረሱት መረጃ ያሳያል። የፌዴራል ፖሊስ በቅርቡ የሚያስመርቀው የጸረ ሽብር ኮማንዶ ኃይል የሚባለው ስብስብም የብሔር እንጂ ሀገራዊ አላማ የሌለ መሆኑ ተሰምተዋል። በፖሊስ ተቋማት ውስጥ ልምድና ክህሎት የሚጠይቁ ቦታዎች ከመልመላ እስከ ስልጠና ከስምሪት እስከ ስራ እድገት ድረስ ያሉ ሂደቶች በሙሉ በአንድ ወገን የበላይ ተቀባይነት የተያዙ መሆናቸው ነው በመረጃው ላይ የተመለከተው። አንድ ከፍተኛ የፖሊስ መኮንን ጉዳዩን ለጣቢያችን ተባባሪ ዘጋቢ ሲያብራሩ የአማራ ተወላጅ የሆኑ የፖሊስ አባላት በየትኛውም ደረጃ ላይ የምንገኘው ሁሉ የስራ ዋስትናችንን አጥተናል። የፖሊስ መኮንኖች የሆንነው በግምገማ ብዛት በስራችን እንድንማረር፣ የማዕረግ እድገት ማስቀረት፣ ከዛም አልፎ የጡረታ ጊዜ ሳይደርስ እንድንሰናበት ይደረጋል በማለት ሁኔታውን አስረድተዋል። ከፖሊስ መኮንኑ አክለውም መካከለኛና ከዛ በታች ያለው የፖሊስ አባል ምክንያት እየተፈለገበት ከስራ ገበታው ከመፈናቀሉም በላይ ከፋኖ ጋር ግንኙነት አላችሁ በሚል ታስረው ደብዛቸው የጠፉ ብዙዎች ናቸው ብለዋል። የፖሊስ መኮንኑ እንዳሉት በአማራ ላይ ጦርነት ከታወጀ ጊዜ ጀምሮ የመጀመሪያ ቁጥር አንድ የስጋት ምንጭ ናቸው ተብለን ተፈርጀናል። እኔም ከስራ ከተንሳፈብ ሁለት ዓመት ሊቆጠር ነው ሲሉ ያሉበትን ሁኔታ አብራርተዋል። በፌዴራል ፖሊስና በአዲስ አበባ ፖሊስ ተቋም እያገለገሉ የነበሩትን የአማራ ተወላጅ የፖሊስ መኮንኖችና አባሎችን ከስራ ገበታ ማፈናቀል፣ መሳሪያ በማስወረድ ከስራ ማንሳፈፍ፣ አልፎም አፍኖ መውሰድ ተጠናክሮ እንደቀጠለ ነው የሚሉት እኒህ ምንጫችን ይህንን የሚያስፈጽሙት ደመላሽ ገብረ ሚካኤልና ኮሚሽነር ጌቶ አራገው ደበላ እንደሆኑ ገልጸዋል። ይህ ብቻ ሳይሆን ከስራ ገበታቸው የተፈናቀሉ የአማራ ተወላጅ የሆኑ ፖሊሶች ሌላ ቦታ ተቀጥረው እንዳይሰሩ ትልልቅ ድርጅቶች እንዳይቀጠሩ ሰርኩላር ደብዳቤ እንደተሰራጨባቸው አስረድተዋል። በተለይም የግል ጥበቃ ኤጀንሲዎች ከፌዴራል ፖሊስ ና አዲስ አበባ ፖሊስ የተባረሩ የአማራ ተወላጆችን እንዳይቀጠሩ፣ ተቀጥረው የተገኙት ደግሞ የስራ ፍቃዳቸው እንዲሰረዝ መመሪያ መተላለፉን ለጣቢያችን አስረድተዋል። በአዲስ አበባ አብዛኞቹ የግል ጥበቃ ኤጀንሲዎች በኦህዴድ ብልጽግና ሰዎች የተያዙ መሆኑ ከፖሊስ ተቋማቱ የተሰናበቱ የአማራ ተወላጆች ከጥበቃ ሙያ ጋር በተገናኘ እንጀራቸውንም ማብሰል እንዳይችሉ የአገዛዙ ሰዎች ሁለተኛ በደል በመፈጸም የጉሮሮ አጥንት ሆነው ብናል ሲሉ ሮራቸውን አሰምተዋል። የፖሊስ አባላቱ በአማራ ማንነታቸው ተባረው ያለ የሥነ ምግባር ጥሰት በመፈጸም እንደተባረሩ በማስመሰል ቀጣይ የስራ ሕይወታቸውን የማጨለም ስራ እንደሚሰራ የመረጃ ምንጮቹ ተናግረዋል። በሁሉም ክፍለ ከተማ የፖሊስ፣ የፌዴራል ፖሊስ ካምፖች፣ የደንብ አስከባሪ ቢሮዎች የደህንነት ቢሮዎች በነ ኮሚሽነር ጌቱ አራጋው ደበላ በነ ደመላሽ ገብረ ሚካኤልና በነ ሲሳይ ቶላ አቅጣጫ ሰጪነት የኦህዴድ ታማኝ የፖሊስ መኮንኖች ተመልምለው እንዲመሯቸው መደረጉን ለጣቢያችን ገልጸዋል። በፌዴራል ፖሊስ ውስጥ ካሉ ዘጠኝ ቁልፍ የአመራር ቦታዎች ውስጥ ስድስቱ በኦህዴድ ሰዎች የተያዙ ሲሆን በአዲስ አበባ ፖሊስ ኮሚሽን ከሰባቱ ወሳኝ ቦታዎች አምስቱ በኦህዴድ ሰዎች ቁጥጥር ስር ይገኛል። እንደ ምንጮቹ አሃዛዊ መረጃ የአማራ ፋኖ ትግል ከጀመረ ወዲህ ከአዲስ አበባ ፖሊስ ኮሚሽን ብቻ 927 የአማራ ተወላጅ የፖሊስ አባላት ከስራ ገበታቸው ተፈናቅለዋል። በርካቶች መሳሪያቸውን እንዲያወርዱ ተደርጎ ከስራ ተንሳፍፈዋል። ቁጥራቸው በውል ያልታወቁት ደግሞ ከስምሪት ቀጠና ላይ አሊያም በመኖሪያ ቤታቸው ታፍነው ተወስደዋል።